ሰላም ሰላም ውድ የዩቱዩብ አድማጮች ተከታታዮች፣ እንዴት ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ነገር ሰላም፣ ሁሉ ነገር አማን። በዛሬው ርዕስ ደግሞ ታምረኛው ስለሚባለው የጫቅማ ወይም ጉሎ ቅጠልና ፍሬው የሚሰጠንን ዘርፈ ብዙ ጠቀሜታዎች አጋራቸዋለሁ ቪዲዮውን እስከ መጨረሻ እንድትከታተሉ አክብሮት ጋብዛለሁ። በመጀመሪያ ቅጠሉ ስለሚሰጠን ዘርፈ ብዙ ጠቀሜታዎች እነግራችኋለሁ። በቀጣይ ደግሞ ፍሬውና የፍሬ ዘይቱ ስለሚሰጠን ጠቀሜታዎች አጋራችኋለሁ። በድጋሚ ቪዲዮውን እስከ መጨረሻ እንድትከታተሉ ጋብዛለሁ። የጫቅማ ወይም የጉሎ ቅጠል የሚሰጠው አስገራሚ የጤና ጥቅሞች። የጫቅማ ወይም የጉሎ ተክል ራይሰንስ ኮሚነስ አብዛኛውን ጊዜ የሚታወቀው የጉሎ ዘይት በሚሰጡት ፍሬዎቹ ነው። ነገር ግን ቅጠሎቹም እንዲሁ እጅግ በጣም ብዙ የፈውስ ባህርያትን የያዙ ናቸው። በሲያ እና በአፍሪካ በባህላዊ ሕክምና ውስጥ በስፋት ጥቅም ላይ የዋሉት የጫቅማ ቅጠሎች አሁን በዓለም ዙሪያ በሕክምና እና በተግባራዊ ጥቅሞቻቸው እውቅና እያገኙ ነው። የጫቅማ ወይም የጉሎ ቅጠል ከሚሰጡት የጤና ጥቅሞች መካከል የሚከተሉትን እነግራችኋለሁ። አንደኛ ተፈጥሯዊ የህመም ማስታገሻ ነው። የጫቅማ ቅጠሎች ራይሲኖሊክ አሲድ የተባለ ንጥረ ነገር በውስጣቸው ይይዛሉ። ይህም ኃይለኛ የጸረ ብግነት ወይም አንቲ ኢንፍላማቶሪ እና የህመም ማስታገሻ ባህሪ አለው። የሞቀ የጫቅማ ቅጠልን በህመም ቦታ ላይ መለጠፍ የጡንቻ የመገጣጠሚያና የነርቭ ህመምን ሊቀንስ ይችላል። ይህም ለአርትራይተስ እና ለጀርባ ህመም ጠቃሚ ያደርገዋል። ሁለተኛ የሊምፍ ዝውውርን ያሳድጋል። የጫቅማ ቅጠሎች በቆዳ ላይ ማድረግ የሊምፍ ፍሰትን በማነቃቃት ሰውነት መርዛማ ንጥረ ነገሮችን እንዲያስወግድና እብጠትን እንዲቀንስ ይረዳል። ይህ ከቀዶ ጥገና በኋላ ለማገገም ወይም ያበጡ የሊምፍ እጢዎችን ለማከም ተመራራጭ ያደርጋቸዋል። ሶስተኛ፣ የቁስል መዳንን ያፈጥናል። የጫቅማ ቅጠሎች ጸረ ተህዋሲያን ወይም አንቲባዮቲካል ባህርያት ስላላቸው በኢንፌክሽን እንዳንያዝ በመከላከል ትናንሽ ቁስሎች እና የነፍሳት ንክሻዎች በፍጥነት እንዲድኑ ይረዳል። በባህላዊ ሕክምና ብዙውን ጊዜ ትኩስ ቅጠሎችን በመፍጨት በቀጥታ በቁስሉ ላይ ይጠቀማሉ። አራተኛ፣ ለመተንፈሻ አካላት ችግሮች ፍቱን መድኃኒት ነው። የጫቅማ ቅጠሉን በደረት ላይ መለጠፍ የደረት መዘጋጋትን፣ አስምን፣ ብሮንካይትስን እና ሳልን ያስታግሳል። ቅጠሎቹ ንፍጥን በማስለቀቅ አተነፋፍስን ለማቅለል ይረዳሉ። አምስተኛ የወር አበባ ህመምን ያስታግሳል። በተለያዩ ባህሎች ውስጥ ያሉ ሴቶች የጫቅማ ቅጠሎችን የሆድ ቁርጠትን እና የማኅፀን ህመምን ለማስታገስ ይጠቀሙባታል። የሞቀ የጫቅማ ቅጠልን በሆድ ላይ ማድረግ የደም ዝውውርን በማሻሻል የማኅፀን ጡንቻዎችና እንዲላሉ ያደርጋል። ስድስተኛ፣ ለቆዳ ችግሮች ተፈጥሯዊ መፍትሔ ነው። የጫቅማ ቅጠል ጸረ ተሕዋስያንና ጸረ ብግነት ባህሪያት ስላላቸው የጫቅማ ቅጠሎች ብጉሩን፣ ቺፌል፣ እባጭንና ሽፍታን ለማስታገስ ያገለግላሉ። ከቅጠሉ የሚያወጣው ጭማቂ ወይም የተፈጨ ቅጠል ለንጹህና ለተረጋጋ ቆዳ በቤት ውስጥ በሚዘጋጁ ውህዶች ውስጥ በብዛት ጥቅም ላይ ይውላሉ። ሰባተኛ፣ የምግብ መፈጨት ጤንነትን ያሻሽላል። የጫቅማ ቅጠልን በሆድ ላይ ማድረግ የአንጀት እንቅስቃሴን በማነቃቃት የሆድ መነፋትን በመቀነስ እና የሆድ ርቀትን በማስታገስ ጤናማ ምግብ መተላለፍን እና የትልቁ አንጀትን ከመርዛማነት መጽዳትን ያበረታታል። ስምንተኛ ጸረ ጥገኛ ተዋሲያን ባህሪ አለው። የባህል ሕክምና ባለሙያዎች የጫቅማ ቅጠሎችን የአንጀት ትሎችን እና ጥገኛ ተዋሲያንን ለማስወገድ ይጠቀሙባቸዋል። የተቀቀለ የቅጠሉን ውሃ በባለሙያ ክትትል ስር መጠጣት የአንጀቲን ጤና እና የበሽታ መከላከል አቅምን ይደግፋል። ዘጠነኛ የአርትራይተስን ብግነትን ይቀንሳል። በጫቅማ ቅጠሎች ውስጥ የሚገኙ ፀረ ብግነት ውህዶች የመገጣጠሚያዎችን ጥንካሬና እብጠትን ለመቀነስ ይረዳሉ። የታመመው መገጣጠሚያዎች ላይ አዘውትሮ መጠቀም በጊዜ ሂደት የመተጣጠፍና እና የመንቀሳቀስ ችሎታን ያሻሽላል። አስረኛ የፀጉር እድገትን ይደግፋል። የተፈጨ የጫቅማ ቅጠልን በጭንቅላት ቆዳ ላይ መቀባት የፀጉር ስሮችን በማነቃቃት የደም ዝውውርን በማሻሻልና ወፍራም እንዲሁም ፈጣን የፀጉር እድገትን ያበረታታል። አስረኛ የፀጉር እድገትን ያሻሽላል። የተፈጨ ጫቅማ ቅጠልን በጭንቅላት ቆዳ ላይ መቀባት የፀጉር ስሮችን በማነቃቃት የደም ዝውውርን በማሻሻልና ወፍራም እንዲሁም ፈጣን የፀጉር እድገት እንዲኖረን ያደርጋል። ይህ ተፈጥሯዊ መፍትሄ የፀጉር መሳሳትንና የፎረፎር ችግሮችን ለማስወገድ ይረዳል። 11ኛ በጸረ ኦክሲዳንት የበለጸገ ነው። የጫቅማ ቅጠሎች ሰውነትን ከሴል ጉዳት፣ ከእርጅና እና እንደ ካንሰር ካሉ ስር የሰደዱ በሽታዎች በመጠበቅ የኦክሲዳቲቭ ጭንቀትን ወይም ኦክሲዳቲቭ ስትረስን ለመዋጋት የሚረዱ ኃይለኛ ጸረ ኦክሲዳንቶችን ይይዛል። 12ኛ ባህላዊ የካንሰር ሕክምናን ይሰጣል። አንዳንድ ባህሎች የጫቅማ ቅጠሎችን የካንሰር ሕክምናን ለመደገፍ እንደ አማራጭ ሕክምና ይጠቀማሉ። ምንም እንኳን ተጨማሪ ምርምር ቢያስፈልገውም፣ የመጀመሪያ ጥናቶችና ልምዶች እንደሚያሳዩት በተለይ ለጡትና ለጉበት ካንሰር ጤን የመከላከል ባህሪ ይኖረዋል ተብለዋል። የጫቅማ ቅጠሎችን ደህንነቱን በጠበቀ ሁኔታ እንዴት እንጠቀምበት ለሚለው አንደኛ በመለጠፍ መጠቀም ይቻላል። የሞቁ ቅጠሎችን በቀጥታ በታመመው ቦታ ላይ በማድረግ የታመመውን ቦታ ለመፈወስ ይረዳል። ሁለተኛ፣ በማፍላት ቅጠሎችን በውሃ ውስጥ በማፍላት ለውጫዊ አገልግሎት ወይም ለመታጠቢያ ወይም በጨርቅ በመንከር መጠቀም ይቻላል ማለት ነው። ሶስተኛ፣ የተፈጩ ቅጠሎችን መጠቀም የተፈጩ ቅጠሎችን በቆዳ ችግሮች ላይ መቀባት የተከሰተውን ችግር ለማስወገድ ወይም ለማገገም ይጠቅማል። ባለሙያ ያማክሩ። ማንኛውንም ተክል ተኮር መድኃኒት ከመጠቀመው በፊት፣ በተለይም ለውስጣዊ አገልግሎት ከሆነ ሁልጊዜ የጤና ባለሙያ ማማከር አስፈላጊ ነው። ሌላው እዚህ ጋር እንደ ማጠቃለያና እንደ ማሳሰቢያ ማስቀመጥ የምፈልገው ነገር የጫቅማ ቅጠሎች ተፈጥሯዊ ኃይለኛና ሁለገብ ፈውስ ወኪል ናቸው ከህመም ማስታገስ እና የምግብ መፈጨት ከማሻሻል ጀምሮ የቆዳና የመተንፈሻ አካላትን ጤና እስከ ማሻሻል ድረስ ይደርሳሉ። ይህ ብዙውን ጊዜ ችላ የተባለው የተክል ክፍል በአጠቃላይ የጤና አጠባበቅ ልምዳችሁ ውስጥ ቦታ ሊሰጠው የሚገባ ተክል ነው። ተፈጥሮ መድኃኒታችሁ ይሁን እና አንዳንድ ጊዜ በጣም ቀላል የሆኑ ቅጠሎች እጅግ በጣም ኃይለኛ ሚስጥሮችን እንደያዙም መረዳት ይቻላል። ሌላው ደግሞ ከዚህ በቀጠል የምንመለከተው የጫቅማ ወይም የጉሎ ፍሬ ዋና ዋና የጤና ጥቅሞችንና አጠቃቅማቸውን ይሆናል። እስከ መጨረሻው ተከታተሉ። ውድ የዩቱብ አድማጩ ተከታታዮች የጫቅማ ወይም ጉሎ ፍሬ ዋና ዋና ጥቅሞችንና አጠቃቅሞችን ደግሞ እንደሚከተለው አቀርባለሁ። ጫቅማ ወይም በሰፊው ጉሎ ካስተርቢን ተብሎ የሚጠራው ተክል በተለይ ከፍሬው የሚወጣው ዘይት ወይም ካስተር ወይል በባህላዊም ሆነ በዘመናዊ ሕክምና ለተለያዩ ጥቅሞች ሲውል ይታያል። ከሚሰጣቸው ጥቅሞችም መካከል አንደኛ፣ ለጸጉር እንክብካቤ። ብዙ ሰዎች ጉሎን በዋነኛነት የሚያውቁት ለጸጉር ባለው ጥቅም ነው። ለጸጉራችን ከሚሰጠው ጥቅሞችም መካከል የመጀመሪያው የጸጉር እድገትን ያፋጥናል። በውስጡ ያለው ሪሲኖሊክ አሲድ የራስ ቅልን የደም ዝውውር በማሻሻል ጸጉር በፍጥነት እንዲያድግ ይረዳል። ሌላው ደግሞ ለፎረፎርና ለራስ ቅል ኢንፌክሽን ነው። የባክቴሪያና የፈንገስ መራባትን የሚከላከል ባህሪያት ስላለው ፎረፎርን ለማጥፋት ይረዳል። ሌላው ጸጉርን እንዳይሰባበር ይረዳል፣ ወይም ለጸጉር እንዳይሰባበር ይጠቅማል። ለጸጉር እርጥበት በመስጠት እና ጠንካራ እንዲሆን በማድረግ የመሰባበር ችግርን ይቀንሳል። ሌላው ደግሞ የፀጉር ቀለምን ጠብቆ ያቆያል ወይም የፀጉር ቀለምን ይጠብቃል። ፀጉር ያለ ጊዜው እንዳይሸብት የመከላከል አቅም እንዳለው ይነገርለታል። ሁለተኛ የጫቅማ ወይም የጉሎ ፍሬ የሚሰጠን ጥቅም ለቆዳ ጤንነትና ውበት ነው። ለቆዳችን ጤንነትና ውበት ከሚሰጠን ጥቅሞች መካከል ተፈጥሮዊ እርጥበት ምንጭ ነው። ቆዳ እንዳይደርቅና ወዝ እንዲኖረው ያደርጋል። በተለይ በክረምት ወቅት ለሚደርቅ ቆዳ ተመራጭ ነው። ሌላው ደግሞ ለብጉር ነው። የጉሎ ዘይት ጸረ ባክቴሪያ ወይም አንቲ ባክቴሪያል ባህሪ ስላለው የብጉር መንስኤ የሆኑ ባክቴሪያዎችን ለማዋጋት ይረዳል። ሌላው ደግሞ ለቆዳ ከሚሰጠን ጥቅሞች መካከል ቁስልን ለማዳን ይረዳል። በቆዳ ላይ የሚፈጠሩ ቁስሎች ቶሎ እንዲድኑና ጠባሳ እንዳይተው ያግዛል። የጫቅማ ወይም የጉሎ ፍሬ ከሚሰጠን ጥቅሞቹ ሌላው ሦስተኛው ለጤናችን ጥቅሞችን ይሰጣል። ለጤናችን ከሚሰጠን ጥቅም መካከል የመጀመሪያው ለሆድ ርቀት ነው። የጉሎ ዘይት ጠንካራ ማላክ ነው። አንጀትን በማነቃቃት የሆድ ርቀትን ለማስወገድ ይረዳል። ይሁን እንጂ ይህን በሕክምና ባለሙያ ምክርና በትንሽ መጠን መጠቀም ያስፈልጋል። ምክንያቱም ከበዛ ሌላ የጎንዮሽ ይሽ ጉዳት ስለሚኖረው ማለት ነው። ሌላው ለጤናችን ከሚሰጠን ጥቅም መካከል ለቁርጥማትና መገጣጠሚያ ሕመም ነው። ዘይቱን አሙቆ የታመመውን የመገጣጠሚያ ቦታ ማሸት ሕመምንና እብጠትን ይቀንሳል። ሌላው አራተኛው የጫቅማ ወይም የጉሎ ፍሬ ከሚሰጠን ጥቅሞች መካከል ለሌሎች አገልግሎቶች ይውላል። ከሚሰጠን አገልግሎቶቹን መካከል የመጀመሪያው ለቤት ውስጥ ቁሳቁስ ነው። በተለምዶ የእንጀራ መጋገሪያ ምጣድን ለማለስለስ ይጠቅማል። ሌላው ለቆዳ ውጤቶች ነው። የቆዳ ጫማዎችን ወይም ቦርሳዎችን ለማለስለስ እና እድሜያቸውን ለማራዘም ይጠቅማል። ስለዚህ የጫቅማ ወይም የጉሎ ፍሬ እነዚህ ከላይ የዘረዘርናቸውን ናቸውን ጥቅሞች ይሰጠናል። ስለዚህ በአግባቡና በአስፈላጊ ቦታ መጠቀም እነዚህን ጥቅሞች እንድናገኝ ይረዳናል። ሌላው ደግሞ ከዚህ በመቀጠል የማቀርብላችሁ ወይም የሚመገራችሁ የጫቅማ ወይም የጉሎ ፍሬን ስንጠቀም ጥንቃቄ ማድረግ ያለብን በጣም አስፈላጊ ነገሮችን ነው። ከምንጠነቀቃቸው መካከል አንደኛ መርዛማነትን ነው። የጉሎ ፍሬው ወይም ሮው ሲድ በውስጡ ራይሲን የሚባል መርዛማ ንጥረ ነገር ይይዛል። ስለዚህ ያልተቀነባበረውን ጥሬ ፍሬ መብላት ለህይወት አደገኛ ሊሆን ስለሚችል ይህንን ከማድረግ መቆጠብ ያስፈልጋል። ለጥቅም የሚውለውን በጥንቃቄ ተሄዶ የሚወጣውን ዘይቱን ብቻ መጠቀም ያስፈልጋል። ሁለተኛ ለነፍሰ ጡር ሴቶች የጉሎ ዘይት ምጥን የማምጣት ባህሪ ስላለው ነፍሰ ጡር ሴቶች ያለ ዶክተር ትዕዛዝ ሊወስዱት አይገባም። ሶስተኛ የአለርጂ ምርመራ ማድረግ ያስፈልጋል። ለቆዳ ወይም ለፀጉር ከመጠቀመው በፊት ትንሽ ዘይት በእጆ ላይ ቀብተው አለርጂ፣ ወይም ሽፍታ ማሳከክ እንዳለቦ ያረጋግጡ። የጉሎ ዘይት ወይም ካስተሮይል በተፈጥሮው በጣም ወፍራምና ቪዝ ስቲኪ ስለሆነ በቀጥታ ከመቀባት ይልቅ ከሌሎች ቀለል ያሉ ዘይቶች ጋር ቀላቅሎ መጠቀም ውጤቱን የተሻለ ያደርገዋል። ለመታጠብም አያስቸግርም።